ጠቅላይ ሚኒስትር ዐቢይ አሕመድ በትላንትናው ዕለት በአማራ ክልላዊ መንግስት ኦሮሞ ብሔረሰብ ዞን አስተዳደር መቀመጫ በሆነችው ከሚሴ ከተማ ተገኝተው የተለያዩ የልማት ስራዎችን ተመልክተዋል። ጠቅላይ ሚኒስትሩ በከሚሴ ከተማ ከጎበኟቸው የልማት ስራዎች የኮሪደር ልማትና የኤልፎራ አግሮ ኢንዱስትሪ የተቀናጀ የግብርና ልማት ፋብሪካ ይገኙበታል። በዚሁ ጊዜ በከሚሴ ከተማ ለተገኘው ህዝብም መልእክት አስተላልፈዋል። ሀዊ በራቦዴ የሮባየ ዜጎቹ ሀዊ በረራ ቦዴ እጃፍ እጃን እስን ርጎ ደንደሁ ክያት ገመንት ደጋሜ ጉዳ ን ብሱ በርባ ከረጅም ዓመታት ምኞት በኋላ ብዙ ጊዜ አቅደን ሳናደርገው ቆይተን አሁን በዐይነ ስላየኋችሁ የተሰማኝን ትልቅ ደስታ ልገልጽላችሁ እፈልጋለሁ። የከሚሴን ህዝብ መጥቼ በአይን ለማየት ብዙ ጊዜ ስጠይቅ ነበር፣ ሳቅድ ነበር። እናንተን ለማየት ያለኝ ከልብ የመነጨ ፍላጎቴ ዛሬ ስለተሳካ ለፈጣሪ ምስጋና ማቅረብ እፈልጋለሁ። ይህ ሕዝብ ትልቅ ታሪክ ያለው ሕዝብ ነው። በጀግንነት በፍቅር ሰርቶ በማደር ከጎረቤት ጋር በመብላትና ከጎረቤት ጋር በሰላም በመኖር የሚታወቅም ነው። ከልጅነታችን ጀምሮ ታሪካችሁን እየሰማን መገለጫችሁን እያወቅን ያደግ ነው በዚህ መልኩ መገናኘታችን ትልቅ ነገር መሆኑ እንዳለ ሆኖ የተወሰናችሁ ታስታውስ ይሆናል። ሁለትና ሶስት ያህል የረመዳን ወቅቶች መልእክት ልኬላችሁ ነበር። ያው በልቤ ቦታ እንዳላችሁ እናንተም ታውቃላችሁ ማለት ነው። መተሳሰብና መዋደድ ካለ ልማትና ሰላምን ማረጋገጥ እንደሚቻልም ጠቅላይ ሚኒስትሩ ተናግረዋል። አረ ፕሬዝዳንት አረጋ ከበደ ኤገነፈም ቦቴ ummata በርባ የክልሉ ርዕሰ መስተዳድር አቶ አረጋ ከበደን ከሚሴ መጥቼ ሕዝቤን ማየት እፈልጋለሁ የሚል ጥያቄ አቅርቤላቸው ነበር። ዛሬ እዚህ እንድመጣ ስላገድን አቶ አረጋን በእናንተ ስም አመሰግናለሁ። ትልቁ ነገር መተሳሰብ ነው። ትልቁ ነገር መፈላለግ ነው። ትልቁ ነገር በልቦና አለመራራቅ ነው። ሌላው ነገር በጊዜ ይመጣል። ከልብ መተሳሰብ ካለ ልማት ሰላምና ሌሎች ፍላጎቶች ጊዜያቸውን ጠብቀው ይመጣሉ። ትልቁ ነገር ፍላጎት ነው፣ ፍቅር ነው፣ መገናኘት መቻን ነው። እሱ ደግሞ ዛሬ ስለተሳካ ሌላው ይቀጥላል ለማለት ፈልጌ ነው። ለቀጣዩ ትውልድ የተሻለች ሀገር ለማስረከብ በትብብር መስራት እንደሚገባም ነው ጠቅላይ ሚኒስትር ዐቢይ አሕመድ የገለጹት። akka beekutti jaalalli keessoorraa maddu ስለ ልማትና ሰላም የተለያዩ ሰዎች በተለያየ መንገድ አንስተዋል። የኬሚሴ ህዝብ፣ የወሎ ህዝብ እንደሚያውቀው ፍቅር ከውስጣችን ነው የሚመነጨው ከልብ ነው የሚመነጨው። ሰላም ከውስጣችን ነው የሚመነጨው። ውስጡ ሰላም የሌለው ውስጡ ፍቅር የሌለው ከውጭ ሊገዛ ይሞክራል እንጂ አይቻለውም። ጥላቻ፣ ንቀት፣ እኔ ብቻ ራስን መኮፈስ ካለ ሰላም አስቸጋሪ ነው። ከውስጣችሁ የሚመነጨው ሰላም ለዚህ አካባቢ ሰላም እንዲያመጣ እንደ ባህላችሁ እንደ ወሎ ባህል ፍቅርና ሰላምን ማስቀደም አብረ መኖርን ማስቀደም በአንድነት ወደ ብልጽግና ለመጓዝ ጥረት ማድረግ ባህላችሁ እንዲሆን ለሌሎችም ማስተማር እንዳለባችሁ መልእክቴን አስተላልፋለሁ። ኬሚሴዎች በችግሩ ጊዜ እንኳን ኅብረታችሁን ጠብቃችሁ ቆይታችኋል። ከዚህ በኋላ ልማት ተረጋግጦ ከሁሉም በላይ ቀጣይ ትውልድ የተሻለ ኑሮ እንዲኖር እኛም እንሰራለን። በጋራ እንስራ፣ እንበርታ፣ አትጠራጠሩ። የሀገራችን ብልጽግና ይረጋገጣል። ያሰብነው ሁሉ ከፈጣሪ ጋር ይሳካል። የመንግስት አቋም አሁንም ሰላምና ልማት ነው ያሉት ጠቅላይ ሚኒስትር ዐቢይ አሕመድ ከዚህ በተቃራኒ የሚያስቡ አካላት ሊያቆሙን አይችሉም ሲሉም ገልጸዋል። ዲኒ ሀያዱ መሌ ሀተታፈቱ መሌ ኑጣቡ እንደንደኝ ማሌፍ ረቢ ንወጅ እንጅረዋንቴ ጠላት ያስብ እንጂ ይጣር እንጂ ሊያቆምን አይችልም። ምክንያቱም ፈጣሪ ከእኛ ጋር ስላለ ሁላችሁም እንደምታውቁት መልእክታችን ሰላም ነው፣ በአንድነት መስራት አብሮ መኖር ነው። ባህላችንም፣ ፍላጎታችንም እቅዳችንም ይኸው ነው። እኛ የሰላምና የፍቅር መንገድ ብንመርጥም ፍቅርና አንድነትን የማይፈልጉ እኔ ብቻ በሚል ፍላጎት የተሞሉ ሌላ ነገር ሊያስቡ ይችላሉ። እነዚህ ሰዎች ግን እንደማይሳካላቸው እንዲሁም ሊያቆሙንና ሊያሸንፉን እንደማይችሉ እዚህ ለከሚሴ ሕዝብ ላረጋግጥላችሁ ፈልጋለሁ። ጥርጣሬን ከውስጣችሁ አውጡ። አንድነታችሁን ጠብቁ። ፍቅራችሁን ጠብቁ። ከወሎ የሚመነጭ ፍቅር ለመላ ኢትዮጵያ ስለሚበቃ የጀመርነው መንገድ በጋራ የተሳካ እንዲሆን ምኞቴን ልገልጽላችሁ ፈልጋለሁ። ጃለል ወሎ፣ ራመዱ ኢትዮጵያ ጉዱፍ